ደስ ድ ኔ አይዲያ ጠብቶ ነበር እኮ። ምንድን ነው አርሰናል በእናታችሁ እንደ በቃ እንዴ እንደውም የዚህ ልጅ ጎል ማለት ነው በሁለት አንድ ሁለት ሁለት ይቆጠራና፣ ሪፖ ዋንጫው ይብለው ዛሬ። እንዴ እውነትም አጅት አለ። ባይስ ውሰዱት። ምንድን ምንድነው አንተ ግን ነው ተው ወይ ለነገሩ እኛ ቤታችን እዚህ ነው። እዚህ ምን እንሰራለን? ፕሪሚየር ሊግ እየፋራ ነው፣ ጠገብኳችሁ። እኛ እዚህ ያለ ነው። አሁን አሁን የሚሰማኝ ስሜት የምሬ ነው። ፕሪሚየር ጨዋታ ላርሰናል እንደዚህ ነው። ሻምፒዮንስ ሊግ ነው የምፈልገው በቃ። ለማንኛውም ከፓላስ ጋር ሁለት አቻ ወተን እንግዲህ ሊቨርፑል ቀጠ ሳምንት ማባይ ሳምንት ባለው ግ ከቶት ምናምን ጋ እንግዲህ አቻ ከወጣ ዋንጫ መብላሱን ያረጋግጣል። ግን አያረጋግጥም። ዘንድሮ ይሸነፋል በፓላስ ከዛ አርሳል ደግሞ ድጋሚ አሸንፋል። ከዛ ይራዘማል። ስጧቸው፣ ስጧቸው በቃ ማጨብጨባችን ለማይቀር ስጧቸው። ሲጀመር እኛ ፕሪሚየር ሊግ የምንጫወተው ማለት ነው። የእግር ኳሱ ቤተሰብ ቂም እንዳይዝብን፣ እንዳይከፋብን በግልጽ ነው የምነግራቸው። እንዳይከፋብን ለምን መርሃ ግብሩን አርሰናል የመጣ ቀረ ወይም ደግሞ ተተው እንዳይባል ነው እየተጫወትን ያለ ነው እንጂ ምን ያደርግልናል? እኛ ፕሪሚየር ሊግ እንዴ! እኛ እኮ ለወንድም ክለብ ሊቨርፑል ሰተናል። በቃ ይብላው፣ ደስተኞች ነን እኛ፣ ብለን አሳልፈን ሰተኗል። ሰሞኑን እንጂ ቲክቶክ ላይ የተፈጠረችዋን ግርግር አይታችሁ የሆነ መቃየም ውስጥ ምናምን የገባ እንዳይመስላችሁ። ይብላ ድብ፣ እናድርግ ይብላ፣ ወንድም ሊቨርፑል ይብላ፣ ለሱ ሰተናል። ገብታ እኛ እራሳችን የምንወዳደርበት ሌላ ሊግ አለ፣ ሻምፒዮንስ ሊግ። ሶስት ጨዋታ ነው የቀረን ለሱ አጣጣር ግን፣ ዋንጫ ይዘን እንመጣለን። ወንድም ክለብ ሊቨርፑል ደግሞ እዚህ ዋንጫውን ይላል አለ፣ አይደለ ማህለ ሴጣንን እናስጨንቀዋለን ነው ምን አባቴ። ይኸውላችሁ በዚህ ግር ግር ሴጣን ሲደሰት አይቻለሁ፣ በሊቨርፑል እና ባርሰናል ግርግር ማለት ግን። እንዳትደሰት ሰይጣን፣ አሁን ከሻምፒዮንስ ሊግ አንድ ዋንጫ ይመጣላል፣ ከፕሪሚየር ሊግ አንድ ዋንጫ ጀሊ ይዞ መጥቷል። ትጨነቃለች አይደል? ከዚህ በኋላ ፕሪሚየር ሊጉን ቀለል ቀለል ያለ ደም እንድ እያደረግን ነው የምንሄድበት። እ ይመቻችሁ እስቲ አቻውታለች። እንግዲህ እንደምታዩት ለታቻ ፓላዛሪ ሰጣ ይሰጣ ያደረገ ታሪፍ ነበረ። ለንደን በሉ ለንደን ጭናት ምናም ስቶ የነበራቸው በሙላ ለንደን አጨብጫቢ ነበር የምትሆነው። ያው ቼልሲና አርሰናል ማጨብጨባችሁ አይቀርም። ቶተናም ተርፋለች። ሚግ ኮስፐርስ ጸሎታ ሰምሮላታል፣ ሰምሮላታል ሲጀመር ሊቪ የአቻ ሞታት ምናም አርሰናል ሲከተላት መብላት ሆኑ ያረጋገጠችው ግልጽ ነገር ነው። አስከተለ የምትሄደው ቡድን አርሰናል ከሆነ እንደ በላው ቁጠር ሌላ ቲም ካልመጣበት በስተቀር ግልጽ ነው። በጣም የሚያሳዝነው በዚህ አመት አንድም ቀን አርሰናል የሊጉ መሪ ሆኖ አያውቅም፣ አንድም ቀን። እኛ ግን ለአንድ ቀን ቢሆን ሆነናል። ያሳዝናል በጣም ማነኝ? ማነኝ? አጨብጫቢ ነኝ። አጨብጫቢ ነኝ። አጨብጫቢ ነኝ። ኮንግራ ፋሚሊ፣ ኮንግራ ኮንግራ የ2024ና የ2025 ሲዝን የዋንጫው ባለቤት ሊቨርፑል ሚኮ ስፐር ነግሬሽ ነበር። አንቺ አታጨበጭቢም፣ ኮመንትሽን ው አንቺ አታጨበጭቢም። የሚያጨበጭቡት አሉ። ጨዋታው አቻ ነው የሚያልቀው ብዬሽ ነግሬ ነበር። እንግዲህ ቼላና ወያሊት እያጨበጨቡ ይሰጡናል። ኮንግራ ፋሚሊ፣ ይሄንን ነው የምንፈልገው። ቶተናምን ያው ግን ያው ለዳግማ ትንሣኤ ዶሮሽን ሚኮ ምንም ልናረጋት አንችልም። ያው ፈታ ቸስ እንልባታለን፣ አርደናት ማለት ነው ገነጣጥለና ህጻናት በልተናት። በቃ እያስጨበጨበን እንሄዳለን። ኮንግራ ፋሚሊ፣ ይሄ ነው ሊቨርፑል ስታውሪ። ለነበርሽ ገና እመጣልሻለሁ አለው። ደሞ ይመቸው ኢዜ ሰላም አስከባሪው፣ ደሞ ይመቸው ማቴታ። ተቀይሮ በገባ የኤብሬች ኢዜ ጎል ምን አይነት ነው እዲ? ሁለቱም ጎሎች እኮ እንዴት አባታቸው እንደሚያምሩ ዋው! ታጨበጭቢያለሽ ወያሌ፣ ይሄ ነው ረላሽ። ፓላስ ነጥብ ጣለች። ትሬኒንግ አልተሳካልን። ማን ይህ ድንኬቲያ ኮ ከፍለ ነው ኮኖ እንዳያገባብን ከፍለ ነው። ይሄ ሰውዬ ልክ እንደገባ ቀረቀረልን ከሆስፒታል ተነስተኛ ላይ ጎል አይደብርም። ሰሊባ ምን የሚስቴኪንግ ሆነች እኮ ሰሊባ ቲቪ አርግን ይችላል። ቀጫጫው ጋብሬል ብሻሉ አን ጎል ማግባት ጀምርሽ። ቀጫጫው ጋብሬል ብሻሉ በቃ አን ያራድዬ ልጅ ትሬኒንጋችን አልተሳካም። ፕሪሚየር ሊግ ይከብዳል። ማ ፕሪሚየር ሊግ በጣም የሚከዱ ምንድነው እንደዚህ ስግጥ ብሎ መከላከል ምናምን ቲ ቻምፒየንስ ሊግ ነው የሚመቸኝ ቻምፒየንስ ሊግ ነው ጨዋታ ማለት በቃ ትከፍቻለሽ ይሰጥሻል ይሄ ግግም ምን አረላሽ አጥቂ የሚያስፈልጋል ፕሪሚየር ሊግ በዚያ የሚቀጥለው አመት ፕሪሚየር ሊግ ከባድ ነው ፕሪሚየር ሊግ ቀቅ እንዴት ኔውላ ቲ ከሻሼ በሀያዘጠኝ ነጥብ ከሆኑ በልጥ በሀያዘጠኝ ነጥብ ብቻማ አመቱ ሲጀመርኩ ሰላሳ ብዬ ነበር እንዴት ሰላሳ ማስገባት ያቅተናል ጋዳም ጋዳም አሁን ለንደን አክሮስ ለንደን ነው የሚጨበጨበው። ግን ለወጡ ማለት ነው እኔ ብቻ በእርግጠኝነት አጨብጭቤ የዋንጫ ጨዋታ እለጠልጣለሁ። በእርግጠኝነት ነው የምላችሁ። የዛ ያገናኘ ብቻ ቸልሲ ቶፎር አጨብጭበሽ አጨብጭበሽ ውጤት ታመጫለሽ። እናያለን። ስፐርስ ያው ለዋንጫ ስለሆነ በእርግጠኝነት ዩሮፓ ልክ ትበያለሽ። ያው እንግዲህ የዛሬው ጨዋታ የመርሃ ግብሩን ለማሟላት ነው፣ ብናሸነፍም አይሞቀንም ብንሸነፍም አይበርደንም። ኖርማል ጨዋታውን ለማየት ያለ የቆየ ነው እንኳን። ግን ምን አይነት የድግ ጎል ነው ያስቆጠረው ማጋሌሽ? በል በቅ ማጋሌሽ ማከቻ በላለች ነው። ለማንኛውም ቀጣይ ያው ሊቪ በአንፊል ቶትናምን ይገጥማል። ማሸነፍ አይጠበቅበትም። አቻ ከወጣ ዋንጫውን ማሸነፉን ሻምፒዮን መሆኑን ያረጋግጣል። የሊቪፋኖች ኮንግራ አታሽ ቀብጡ ደግሞ። እና ሊንትን ማን ነው? ፔሲጂ የትነሽ ነስኪ በናትሽ፣ ያለፉትን ጨዋታ የማድሪድን ጨዋታ ደርሶ መልስ ማለት ነው። በፕሪሚየር ሊግ አጫውተን ነው ማድሪድን የገረፍ ነው። አንቺም ተረኛ ነሽ ሆነልሽ። ለማንኛውም የመቻቹ መልካም አዳር። አሪፍ ጨዋታ አይተን ነበር። ሳሊባ አሲስት አረገች እንጂ የመቻቹ መልካም ጋይስ ሊቨርፑል ዋንጫ መብላቱን ለአርሰናል ደጋፊ ምን ያክል ጥቅም እንዳለው አላወቃችሁ። የሚያወር አልተረዳችሁትም እናንተ ከዚህ በፊት የሊጉ ንጉስ እኛ ነን፣ ሀያ ጊዜ የበላ ነው እኛ ነን ብለው ጆሮአችን ሲያደኑ ቅር የነበረ የሻ ደጋፊ ካሁን በኋላ ዝም ይላል። ንጉሱ ሊቨርፑል ነው በቃ። በእድሜም በዋንጫም ንጉሱ ሊቨርፑል ነው። ከዛሬ በኋላ ይህ ምን አባሽ የሻ ደጋፊ ነው ሀያ ዋንጫ አለኝ ብላ ምትቀልደው፣ ሊቨርፑል እኮ ስድስት የቻምፒየንስ ሊግ ዋንጫም አለው። ንጉሱ ሊቨርፑል ነው። በቃ ፕሪሚየር ሊጉን ደግሞ አርሰናል ካልበላ ማን መብላት እንዳለበት እኛ እናቃለን የምንፈልገው ነው ይሆነልን እግዚአብሔርን ነው ወዴ እኔ እውነት እውነት ከሊቨርፑል ደጋፊ በላይ ነው ደስ ያለኝ ለምን መሰላችሁ እኛ ፕሪሚየር ሊጉን እንደማን በላ ያረጋገጥ ነው ቆየ በቃ ከ10 ጨዋታ በፊት ስለዚህ የጊዜ ጉዳይ ብቻ እንደሆነ እናቅ ነበር ኮንግራ የሊቨርፑል ደጋፊ ይገባቸዋል ይገባቻሉ ፕሪሚየር ሊጉ በስተትክክል ይገባቻሉ እናንተም ቋጥሮልን እኛ ቻምፒየንስ ሊግ እንድንበላ ተያይዘን ታሪክ እንሰራለን ዘንድሮ። ቶትናም በዛ በኩል ኢሮፓ ሊጎን ያነሳል፣ በዛ በኩል ቼላው ኮንፈረንሷን ያነሳል። ሻሽን እናቃጥላታለን ዘንድሮ። ኮንግራ ሊቨር አሁንም ደግሞ ይላችኋለሁ ኮንግራ። የምር ሊቨርፑል እንግዲህ ሊያስጨበጭበ ነው። በፓላስ ነጥብ ጥለናል፣ እንግዲህ ልናጨበጭብ ነው። ስንት አሰልጣኝ እና አርቴታ ስንት ዓመታትን በመከራ አፈር በልቶ ያልበሉትን አርነ ስሎት በአንድ ዓመት ውስጥ በላው ለሻሺ ደስ ነው ያለኝ እኛን እኮ እንደውም አሁን ሊቨርፑል እኮ ሻሺን አበሸቀልን ከኔ በላይ ሰው የለ ሀያ ምናምን እንትኔ ዋንጫ ምናምን ስትል አሁን አፍን ትዘጋለህ የሚገርም ነገር ግን ሊቨርፑል የቀጣይ ዓመትም በቃ የመድገም አቅም አለው ገና አንተ ቡድን ግንባታ ላይ ነህ አየህ ይበልጥሃል ሊቨርፑል አሁን የመብለጥ አድቫንቴጅ አለው እኔ እኮ የሚገርም እኮ ነው። አርቴታ ሊመለጥ ምን ቀረው? ለዚህ ዋንጫ ሊመለጥ እኮ በቃ ምንም አልቀረው። ታመመ እኮ አርንስሎት ድንቡሽቡሽ፣ የኔ ድንቡሽቡሽ ይኸው ሊበላው ነው በአንድ ዓመት ውስጥ እንደመጣ። አንዲት ወንጭፎ የተሰካ ሌስተር ሲቲን ሆነብን እኮ ሌስተር እንዳደገ ዋንጫው ላይ ወጣ። እዚህም አጅሬው። ለሊቨርፑል ግን ማጨብጨባችን አይከፋም። እኔ ለማንም እኮ ነው። እኔ ላይ ዩናይትድ ቢሆንስ ግን አይ አያደርጉም እኮ ይሁን፣ የራስ ደጋፊ ያጨበጭበ ብለህ ተቃጥሎብሃል። ግን ሊቨርፑል አሁን፣ ዩናይትድ በሊቨርፑል ቦታው ነው ቢያስጨበጭበን፣ እኔ ነገውን ነበር እጅ የምሰብረው። ኡፍ ፈጣሪ ብቻ አትርፎናል። ለማንኛውም ከኔ በላይ ሰው የለም ስትይ የነበርሽ ሻሼ፣ ገና የቀጣዩን አመት እንደ እኛ ሰለምንወስደው እንጂ ብቻ ቢሆን አመት ይበላል። አንተ ገና አሰልጣኝን ትቀይራለህ። አርፈተኛ ብራዘር፣ እንኳንም በላው ሊቨርፑል። ለሊቨርፑል ብናጨበጭብም አይቆጨንም። እሺ፣ የክሎፕ ልጆች ተዉ ብያለሁ፣ ተዉ። እኔ እኔ ከሻሼ ጋር ሀያ አመት የተከሻከሽኩ ሰው ነኝ። ሻሼ ያላት ነገር ነው የያዝከው እንጂ ሻሼ የሌላት ነገር አለ? ሀያ ነው። ምንም አዲስ ነገር አለ? እኔ ማብሸቅ ምትችል ሰው አለ? ገባችሁ? አለ ግን ተዉ። ኮሜንት አታርግ፣ በቃ ኮሜንት አታርግ። ኮሜንት ላይ ባላይሄ ደስ ይለኛል። ታዳሽ እኔ የሊቨርፑል ደጋፊ ነኝ ብዬ ማስበው አይነት የሊቨርፑል ደጋፊ ጋብቻ ነው መነጋገር የምፈልገው። ሌሎቻችሁ ውጡልኝ፣ ያለበዛ ስወጣችሁ አሉ እዛው ራሳችሁን ቻሉ ባካችሁ። ከዛ መጥቼ ደግሞ ወገራ ስጀምር ጥላቻ ነው የምትለኝ። አለ ነገርኳችሁ። በቃ እዚህ ቤት ማይመጥን ሰው በሽ ነው በሽ በሽ። ቲክቶክ ላይ በተለይ አሪፍ መለያ ኮ ነው ፕሮፋይል። ሀያ ነው ንፍጭ ያለ ንግግር ትናገራለህ፣ እሸኛለሁ ኮንግራጁሌሽን ስትለውም ረገጣ ነው። ስትረግጠውም ደግሞ አንተ ነው የጀመርከው። ነው በኃይለኛው ነው የምጀምረው። በኃይለኛው ነው የምጀምረው። ከፔጄ ውጡልኝ ስንቴ ልንገርህ? አልፈልግህም፣ አልፈልግህም። እዛ ሂድ። ማብሸቅ ምናምን ነገር አትችልበትም። ማብሸቅ እኮ አትችልበትም። አትችልበትም ማብሸቅ። ማን ይበሽቅላል? አስር እኮ ነህ። በእናታችሁ ዘጠኝ ሰው ደርሻለሁ። አስረኛው ሰው በእናት ኮሜንት እስኪያደርግ የጠበኩኝ ነው፣ ልሸኘው